ሰላም እንደምን አረፈዳችሁ ውድ የኢትዮጵያን ታይምስ ተከታታይ ወዳጆቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። የአዲስ አበባ ከተማ ካቢኔ የ2018 በጀት 350 ቢሊየን ብር እንዲሆን ወሰነ። የከተማ አስተዳደሩ ካቢኔ በአካሄደው አራተኛ አስራ ሁለተኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። በዚህም መሰረት ካቢኔው የአዲስ አበባ ከተማ አስተዳደር በ2018 ዓመት በጀት 350 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔ አሳልፏል። ከረቂቅ በጀቱ 249.9 የሚሆነው በዋናነት ድህነት ቅነሳ ለዘላቂ ልማት የስራ እድል ፈጠራና ለመሰረተ ልማቶች እንዲሁም ለሌሎች ታላላቅ ፕሮጀክቶች ግንባታ እንዲሁም በተጨማሪ ለአገልግሎትና አቅርቦቶች ድጎማ የሚውል ነው ተብሏል። ሻሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ ነው ተብሎ ተገልጿል። በተጨማሪ ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ አሳልፏል። በዚሁም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱ እና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻርና የቀጣይ የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ ማጽደቁን የከተማው ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ገልጿል። የኢትዮጵያ አየር መንገድ ወደ እስራኤል ዋና ከተማ ቴልአቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡ አስታወቀ። በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴላቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን የኢትዮጵያ አየር መንገድ በማህበራዊ ድረ ገጹ አሳውቋል። ከዚህ በፊት አየር መንገዱ በሳምንት ወደ አስራ ሁለት ጊዜ ወደ ቴልቪቭ የሚያደርገው በረራ እንደነበረም የሚታወቅ ነው። የጦርነት ስጋት ካደበበባት ከኢራን ዋና ከተማ ቴህራን የኢራናውያን ዜጎችም እየለቀቁ እንደሆነ ቪዲዮዎች እያሳዩ ነው። በርካታ የዓለም ሀገራት ዜጎቻቸው ከኢራን ለቀው እንዲወጡ ትዕዛዝ እየሰጡ ባሉበት በዚህ ወቅት ኢራናውያንም ከቴህራን ለቀው እየወጡ እንደሆነ የሚያሳዩ የቪዲዮ ምስሎች ከአገሪቱ እየወጡ ይገኛሉ በቴህራን የሚገኙ አውራ ጎዳናዎች ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቅ መኖሩን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ላይ በስፋት በመታየት ላይ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በማህበራዊ ሚዲያ ገጻቸው ነዋሪዎች ሙሉ በሙሉ ከቴህራን ለቀው እንዲወጡ ያስጠነቀቁ ሲሆን፣ ቴህራን ሙሉ በሙሉ እንድትወድም ሲሉም ትዕዛዝ መስጠታቸው የሚታወስ ነው። የእስራኤል ጦር ከዚህ ቀደም ቀደም ብሎ ነዋሪዎች ከሰሜን ምስራቅ ቴህራን ለቀው እንዲወጡ ማስጠንቀቂያ ወጥቶ እንደነበር ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ የእስራኤል ጦር የኢራን የአየር ክልል በእጃችን አስገብተናል ሲሉ ገልጸው እንደነበረ የሚታወስ ነው። የኢራን ጦር ጀነራሎች ወደ ሩሲያ እየሸሹ መሆናቸውንም የዓለም አቀፍ መገናኛ ብዙሃኖች እየዘገቡ ይገኛል። እንዲሁም የኢራን መንግሥት የቴሌቪዥን ጣቢያው በትናንትናው ዕለት በእስራኤል በላይቭ ስርጭት ላይ ባለበት ጥቃት ደርሶበታል። የተለያዩ የዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ በጦርነቱ እስካሁን ኢራን ውስጥ ሁለት መቶ ሀያ አራት ሰዎች ሲገደሉ በእስራኤል ወገን ግን የሞተ የለም ተብሏል።